ብፁዕ ቅዱስ አቡነ ማትያስ የስራ መልቀጫ ደብዳቤ አስገቡ። አቡነ ማትያስ የስራ መልቀጫ ደብዳቤ ያስገቡበት ምክንያታቸው ምን ይሆን? ከጀርባ ያለው ባክግራውንድ ምን ይሆን? ከጀርባ ያለው ተተኪስ ማን ይሆን? እንዲያስገቡ ቅስቃሴ የተደረገውስ ስለምን ይሆን? አስገቡ ሊያስገድዳቸውስ ማን ይሆን? ስራቸውን እንዲለቁ ያስገድዳቸው ማን ነው? በሳቸው ተተክቶ የሚሰራ አባት የምንለው ማንን ይሆን? እስቲ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርኩ ለምን ደብዳቤ ያስገባሉ? በሳቸውስ ማን ይተካል የሚለውን ብዙዎች የኢትዮጵያ ቤተክርስቲያን ተቆርቋሪ የሚባሉ ሰዎች ብዙ ነገር ተናግረዋል። እስቲ እነሱን ሰምተን እንመለስ። ናቸው አዲስና ሰበር መረጃዎች ወደ እናንተ ይዤላችሁ ቀርብ ያለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ ለቋሚ ሲኖዶስ ዛሬ ደብዳቤ እንደሚያስገቡና በእሳቸው የአገልግሎት ቦታ ላይ እንደ ራሴ ወይም አቃቤ መንበር እንዲተካላቸው፣ እሳቸውም በእርግና በጤና እክል ምክንያት አገልግሎት እየሰጡ እንዳልሆነ በመግለጽ ይህንን ጉዳይ ለቋሚ ሲኖዶስ በዛሬው ዕለት እንደሚያቀርቡ እየሰማን እንገኛለን ከዚሁ ጋር ደግሞ የእሳቸውን የአገልግሎት ቦታ የሚተካውንና መንበራቸውን የሚጠብቀውን ደግሞ ሊቀጳጳስ እሳቸው ጠቁሞ መርጠው ለቅዱስ ሲኖዶስ እንዳቀረቡ ነው። እሳቸው የጠቆሟቸው ሊቀጳጳስ ደግሞ በእሳቸውንና ከጀርባ ባሉ ጉዳዮች ላይ ብዙ ነገሮች እየተነሱና ውዝግብ ተፈጠረ ይገኛል። ይህንን ጉዳይ አስመልክቶ አሁን እንግዲህ ጥቅምት 21 ጠቅላላ የቅዱስ ሲኖዶስ ምልአተ ጉባኤ የሚካሄድበት ሰሞንና እለት ይሆናል። ከዛ በፊት አስቀድሞ ፓትርያርኩ ይህንን ጉዳይ ለቋሚ ሲኖዶስ ኮሚቴ የእሳቸውን መንበር የሚተካ እንደ ራሴ አቃቤ መንበር እንዲመረጥና እንዲተካላቸው ብለው ያሰቡት ሊቀጳጳስ ማን ናቸው የሚለውን ጉዳይ አቀርብላችኋለሁ። ከዚሁ ጋር ተያይዞ ደግሞ በኢልባቡር ወረዳ ወይም ዞን ደግሞ የመቤታችን ቅድስት ድንግል ማርያምን ስዕል ሲቀድና በኦርቶዶክሳውያን ላይ ሲሳለቅ የነበረው ግለሰብ የእስር ቅጣት እንደተላለፈበትም ከአካባቢው የሚወጡ መረጃዎች አሁን ላይ ቤተ ክርስቲያናችን ለሚሳደቡ ስዕላትን በመቅደድና በማንጓጠጥ ላይ የተሰማሩ ሰዎች መቀጣጫ የሚሆን ውሳኔ እንደተ ሰጠ እየሰማን እንገኛለን። አብራችን ቆይ ከቆየ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእለት ወደ እለት ፈተና ላይ ባለችበት በዚህ ዘመን ላይ ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ በብዙ አገራዊና ዓለም አቀፍ ጉዳዮች ላይ ወደፊት ሲወጡ በአንዳንድ ደግሞ የመንግስታዊ ፕሮግራሞች ላይ መሳተፍና መገኘት ካቆሙ እጅግ በጣም ረዥም ጊዜ ሆኗቸዋል። ብዙ ጊዜ አይገኙም። ሀገራዊ ጉዳዮችም በሆኑ ቦታዎችና መድረኮች ላይም ቅዱስ ፓትርያርኩ ከሚገኙባቸው ይልቅ የማይገኙባቸው መድረኮች ብዙ ናቸው። እነዚህ ነገሮች በብዙ ብዙ ነገሮች እየተከታተል እያየናቸው የነበሩ ጉዳዮች ናቸው። ከዚያ ጋር ተያይዞ ደግሞ ከዚህ ከሰሜኑ ጦርነት መነሳት በኋላ በእሳቸው ላይ የደረሰባቸው ያለው ጫና፣ ተግዳሮት፣ ስም ማጥፋት እንዲሁም ደግሞ በትግራይ እየተቋቋመው ሲኖድስም ደግሞ እሳቸውን ወደ ራሳቸው ብሄር ለመሳብና ለመጎተት ከመሀል ሀገር ደግሞ የነበሩ እሳቸውን ገፍቶ ለማስወጣት በውጭ የነበሩት ደግሞ እሳቸውን እንደወጡ እንዲቀሩ ለማድረግ ብዙ ማባቢያ ነገሮችን እያቀረቡላቸው እንደሳቸው እየተፈተኑ እሳቸውን በዝምታ ያለፉበት ዘመን ቢኖር ይህ ዘመን ነው። ብፁዕ ወቅዱስ አቡነ ማትያስ እንግዲህ ወደ ፕትርክና ማዕረግ ከመጡ በኋላ ቤተክርስቲያናችን እጅግ በጣም ከባዱ መከራና ፈተናይ፣ በተለይ ባለፉት ሰባት ዓመታት ቤተክርስቲያናችን የማይገመቱ የማይታሰቡ እጅግ አስደንጋጭ ፈተናዎችን፣ እልቂቶችን፣ ቃጠሎችን፣ ውድመትና መፈናቀሎችን በኦርቶዶክሳውያን ላይ ያልየንበት ዘመን ነበር። እሳቸውን በተደጋጋሚ ይህንን ጉዳይ ሀሳባቸውን በመግለጥ ቤተ ክርስቲያናችን ላይ የመጣ ያሉን ፈተናና ጫናን ደግሞ በመቃወም መንግስትም በዚህ ጉዳይ ላይ ከዝምታና ከችላ ባይነቱ ወጥቶ ህግ የማስከበር ስራ እንዲሰራ ብዙ ጊዜ በሚዲያም በግላቸውም እየወጡ መግለጫዎችን ይሰጡ እንደነበር እንመለከታለን። ይህን በማድረጋቸው በእለቱ በነበሩት የቋሚ ሲኖዶስ ጸሐፊም በጠቅላይ ቤተ ክህነት ስራ አስኪያጅ ሲወገዙ ሲከሰሱም ከላይ ደግሞ ከትግራይ ቤተ ክህነት እንደገና እሳቸውን የመሳቢ መጎተት ነገሮችን እንደነበረ ተመልክተ ጥናቴና ላይ ከዚሁ ጋር ተያይዞ አዲስ አበባ ላይ በሚከበሩ በዓላቶች ላይ ሁል ጊዜ አውደ ምረት ላይ በወጡ ቃለ ምዕዳንና ቡራኬ በሚሰጡባቸው አጋጣሚዎች ቅዱስ ፓትርያርኩ በለቅሶና በሀዘን ስሜታቸውን እንደሚገልጡ፣ ፈተና መከራው ጅግ እንደሚያሳስባቸው ይናገሩ እንደነበር አይተናል። እንግዲህ ከዚያ ጋር ተያይዞ በኦሮሚያ የተነሳው ደግሞ በቅዱስ ሲኖዶስ ላይ የመክፈልና የራሳቸውን ቤተ ክህነት የማቋቋም እንቅስቃሴ በሳቸውም በቤተ ክህነቱም በቅዱስ ሲኖዶስና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ላይ እጅግ በጣም ከባድ ፈተና ሞትና እልቂት ያስከተለ ችግር እንደነበር ተመልክተናል። አሁን ደግሞ እየሰማን ያለነው ቤተክርስቲያናችን በብሄር እንድትከፈል በብሄር እንድትነጠልና በሌሎች እንዳትታመንና ከመንግስታዊ መዋቅር እንድትወጣ በሚደረግበት በዚህ ሰዓት እሳቸውም መከራውንና ፈተናውን እንግዲህ ቻሉትና የተቋቋሙት አይመስለኝም። እንደምንገምተውም ቅድም እንዳልኩት በብዙ አገራዊና ዓለም አቀፋዊ መድረጎች ላይ ከመገኘት ታቅበው እንደነበር እናስታውሳለን። አሁን ለቋሚ ሲኖዶስ ያቀረቡት ሀሳብ ደግሞ እሳቸው በጤና እክልና በእርጅና መግፋት ምክንያት የሚጠበቀውን አገልግሎት መስጠት አልቻልኩምና ቋሚ ሲኖዶስ ይህንን ማመልከቻዬን ተቀብሎ በእኔ ቦታ አቃቤ መንበር ሆኖ እንደ ራሴ ሆኖ እንደ ፓትርያርኩ የሚያገለግል የሚመራ ሊቀጳጳስ ይመረጥልኝ ወይም ይሾምልኝ የሚል ሀሳብ እንዳቀረቡ እየተሰማን ያለው። እንግዲህ እሳቸው ባሉበት በዚህ ዘመን በተለይ ከትግራይ ቤተ ክህነት ጋር የተፈጠረው መለያየትና መከፋፈል እሳቸው እያሉ እሳቸው ሰጥቷቸው ካላስተካከሉት በስተቀር ከላይ ቤት ያለውን ነገር ይህን ችግር ማንም ሊፈታውና ሊያቃና አይችልም። ምክንያቱም ሁሉም በየራሱ ጎጥና ብሔር በተጠጋበት በዚህ ስመን ላይ እሳቸው ከዚህ አካባቢ የወጡ አባት በመሆናቸው ሁለቱንም እዚህም አዲስ አበባም እንደመቀመጣቸው በመንበር ፓትርያርክ ላይ የተቀመጡ አባት ስለሆኑ ከላይ ያሉትን የትግራይ ቤተ ክህነትን ደግሞ የዚያ አካባቢ ተወላጅ በመሆናቸው ሁለቱን አቀራርበው እርቅና ሰላም ሊፈጠር ማድረግ የሚችሉ አባት ነበሩ። እሳቸው ከዚህ በኋላ እንግዲህ ማድረግና መቀጠል እንደማያችሉ ነው የተናገሩት እና ይህን ሀሳብ እየሰጡ ያሉት። ከዚሁ ጋር ተያይዞ ደግሞ እሳቸው ያቀረቡት ሀሳብ ነገር ምንድን ነው? እኔ ይህን ነገር ማድረግ አልቻልኩም፣ መንበሩን የሚጠብቅ እንደ ራሴ ሆኖ የሚያገለግል ሊቀጳጳስ ይሾምልኝ ወይም ይመረጥልኝ ብለው "ፕሮፖዝ" አድርገው ያቀረቡት አንድ አባት እንዳሉ እየሰማን ያለ ነው። እሳቸውም ብፁዕ አቡነ ሳሙኤል ናቸው። ብፁዕ አቡነ ሳሙኤል በርግጥ ከትግራይ አካባቢ የተገኙ አባት ናቸው። በቤተክርስቲያናችን ውስጥ ከዚህ መደብ፣ ከዚህ አካባቢ፣ ከዚህ ስፍራ ይመጣል ሊቀጳጳሳት መደብ ይሾም የሚል ነገር ባይኖርም አሁን ግን እያየናቸው ያሉት ነገሮች ጵጵስና ማዕረግ፣ ስልጣንና ኃላፊነት የሚሰጠው እንደ ፌዴሬሽን ምክር ቤት በዘር በቋንቋ በአካባቢነት ምጥጥንን ፍትሃዊ ምጥጥንን ለማምጣት በሚል ነገር የመጡ ያሉ አሿሿሞችና ስልጣን አሰጣጥ በተመለከት ብዙ ቅራኔዎች በቤተ ክርስቲያናችን ልጆች ላይ የፈጠረ ይገኛል። አሁን እሳቸው ለብፁዕ አቡነ ሳሙኤል የእንደራሴነት ወይም ደግሞ አቃቢ መንበር ሆነው ፓትርያርኩን የሚያግዙ የሚረዱ ሆነው እንዲያገለግሉ እንዲመረጡ ያቀረቡት ሀሳብ በብዙ አንግል እየታየ ነው ያለው። በእርግጥ ብፁዕ አቡነ ሳሙኤል በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና የምናውቃቸው አባት ናቸው። በዚያ ወቅት ላይ በጣም ስለ ቤተ ክርስቲያኒቱ ይታገሉ፣ የቤተ ክርስቲያን የአሰራር ስርዓት እንዲስተካከል በውስጥ እየተፈጠሩ ያሉት አድሏዊና ስርዓት የለሽ ስርዓቶች መልክ ይዘው እንዲስተካከሉ ቤተ ክርስቲያናችን ከተዘፈቀችበት ችግር እንድትወጣ በማለት በጣም በርካታ ተጋድሎችና አገልግሎትን ያደረጉ የነበሩ አባት ናቸው አቡነ ሳሙኤል። ከዛ በኋላ ሊቃነ ጳጳሳቱም ቅዱስ ሲኖዶስም ይህን ሀሳብ በመደገፍ አቡነ ጳውሎስ ከአገልግሎት አረፍ እንዲሉ ወደ ገዳም እንዲገቡ ሲኖዶስ ይህን ውሳኔ ለማሳለፍ እየሞከረ ባለበት ሰዓት ላይ ነው የመንግስት ጣልቃ ግብነትም የነበረበት ሁኔታ ስለነበር እሳቸው ብዙ አቡነ ሳሙኤል ከዚ ጉዳይ ብዙ ሳይገፉበት በኋላ እንደተመለሱና በእርቅና በሽምግልና ተብሎ ነገሩ እንዲፈታ እንደተደረገ በዚያን ወቅት እናስታውሳለን። ከዚያን በኋላ ብፁዕ አቡነ ሳሙኤል ከብዙ ነገር እርቀው በመቆየት የምናያቸውና የምንመለከታቸው አባት አልነበሩም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ክርስቲያናዊ ተራድኦ ልማት ኮሚሽን ሊቀ ጳጳስ ተደርገው ከተመደቡና ከተሸሙ በኋላ በዚያ አገልግሎት ላይ እንዳሉ ነው የምናውቀውና የምንሰማው። በአሁን ብፁዕ ወቅዱስ አቡነ ማትያስ እሳቸው እንደራሴ ሆነው አቃቤ መንበር ሆነው ፓትርያርኩን እንዲያገለግሉ ቤተክርስቲያኒቱን እንዲመሩ እንደጠቆሙና ፕሮፖዝ አድርገው ለቋሚ ሲኖዶስ እንዳቀረቡ እየሰማን ያለ ነው። እንግዲህ አሁን ከዚህ በኋላ ቋሚ ሲኖዶስ የእሳቸውን የቅዱስ ፓትርያርኩን ጥያቄ እንዴት ይቀበለዋል? ይህንን ጉዳይ ደግሞ ለጠቅላላ ሲኖዶስ ምልአተ ጉባኤ እንዴት ሳርጎ ያቀርበዋል የሚለው ጉዳይ ነው። በጣም አሳሳቢ እንዲሆን የሚያደርገው ይህ ጉዳይ ነው። ምክንያቱም አሁን እያየን ያለነው በቅዱስ ሲኖዶስ ውስጥ ያለው ስብሰባ አመራረጥ አሸሸ አገልግሎትን ስንመለከት ሁሉም ነገሮችን እየመዘነና እየለካ ያለው በእግዚአብሔር ቃል በክርስቶስ የወንጌል ትምህርት ሳይሆን በአካባቢው፣ በዘሩ፣ በብሔሩ የሚመካ የሚሿሿሙትም በዚያ እንደሆነ እየተመለከትና ያለ ነው። ስለዚህ አሁን እንዲህ በሆነበት ሰዓት ላይ ፓትርያርኩ ይህንን ጥያቄ ለቋሚ ሲኖዶስ አቅርበዋል። እንግዲህ በእርግጠኝነት መንፈስ ቅዱስ የመረጠው በእጣ ይሁን እግዚአብሔር የወደደው ይሾም ይመረጥ ብለው ያደርጋሉ ወይ የሚለው ነገር ነው። እንግዲህ አሳሳቢ የሚያደርገው ነገር ምክንያቱም እያየን ነው እንግዲህ ሁሉም የሚጣሉት በቤተክርስቲያኒቱ የአስተዳደር ስርዓት ውስጥ እንዲህ ያሉ ነገሮች ሕዝበ ክርስቲያን ድረስ ወጥተው ብዙዎቻችን እንድናዝንና ልቦናችን እንዲከፈሉ እያደረጉ ያሉ ጉዳዮች በጳጳሳቱ መካከል የሚፈጠሩ መለያየትና መከፋፈል ከቤተ ክርስቲያኒቱ ወጥቶ ለሀገርም ስጋትና ደህንነት ፈተና እየሆነ መጥቷል። ስለዚህ አሁን ይህን ጉዳይ የፓትርያርኩን ጥያቄ ቋሚ ሲኖዶሱም ምልአተ ጉባኤው እንዴት አይቶ ለዚህ ጉዳይ ምላሽ ይሰጠዋል። መንፈሳዊ በሆነው አገልግሎት እግዚአብሔር የመረጠውና የፈቀደው ሲሆን ብለው ነው የሚያደርጉት። እንደተለመደው በስልጣን በጥቅም እየተዋከቡ እየተገፋፉ የራሳቸውን ችግር በውስጥ መፍታት የሚገባቸውን ጉዳይ አደባባይና ለህዝበ ክርስቲያኑ በመግፋት እንድንከፋፈል እንድንበጣበጥ፣ እንድንጠላላ፣ በአካባቢያዊነት እንድንለያይ ወይ ነው የሚፈልጉት የሚለውን ጉዳይ የምናየውና የምንመለከተው ነገር ነው። አሁን በቤተ ክርስቲያኑ ውስጥ እየመጡ ያሉ ነገሮች በርግጥ አብዛኛዎቹ ውጫዊ ፈተናዎች አይደሉም፣ ከውስጣችን እየተነሱ ያሉ ጉዳዮች ናቸው። መሰረትና ማዕከሉ ደግሞ በቤተ ክርስቲያኒቱ ውስጥ የአስተዳደር ስርዓት ውስጥ ያሉ አባቶች፣ በቅዱስ ሲኖዶስ ውስጥ ያሉ ሊቃነ ጳጳሳት፣ መነኮሳት እነዚህ ናቸው። እንግዲህ ለቤተ ክርስቲያናችን ከማገዝ ህዝበ ክርስቲያኑን ከመረዳት ቤተ ክርስቲያናችን ወደፊት እንድትራመድና በርትታ ጸንታ አገልግሎቷን ለዓለም እንድታስፋፋ ከማድረግ ይልቅ ወደ ኋላ በመጓተት በልዩ ልዩ ጉዳዮች ላይ ሲጠምዱም ሲጠመዱ የኖሩ ቤተክርስቲያን መስራት የሚገባትን ነገር እንዳተሰራ እያደረጓት ነው ያለው። እግዚአብሔር የፈቀደው ይሁን ብለው ሐዋርያት በዮሴፍና ማቲያስ ላይ እጣ ተጣጥለው ማቲያስ በይሁዳ ምትክ እንደተተካ የሐዋርያት ስራ ላይ እናነባለን። አባቶቻችን በዚህ የሚያምኑ ከሆነ ለምንድን ነው መስፈርት የሚወጣው? ለምንድን ነው አካባቢያዊነት? ለምንድን ነው ብሔርን እያስቀደሙ ጳጳሳትን ማዕረግን ስልጣንን የሚሰጡትና የሚያደርጉት? በጸጋው በአገልግሎቱ ለእግዚአብሔር ባለው ቅንአት ለቤተክርስቲያን ባለው ወገናዊነት ነው። አገልግሎት ሊለካና ሊመዘን የሚገባው እንጂ በአካባቢና በብሔር እየተመዘነ የኮታ ምጥጥን ለማምጣት በማለት በቤተ ክርስቲያኑ ውስጥ እንዲህ አይነት የአገልግሎት መስፈርት ማዘጋጀት ተገቢ አይደለም። እንግዲህ እግዚአብሔር አምላክ ቤተ ክርስቲያናችንን ይጠብቅልን፣ አባቶቻችንን በማስተዋልና በጥበብ ይህንን ጉዳይ አድርገው ቤተ ክርስቲያን ሊየመጣባት ካለው ፈተናና መከራ ለመጠበቅና ለመታደግ መንፈሳዊ የሆነውን አባቶቻችን የሰሩን ስርዓት አልቅ መለያየትን የማይፈጥር አሰራርን አባቶቻችን ሰርተውልንና ዘርግተውልን ሄደዋል። ያንን አሰራር ብቻ በእውነትና በጽድቅ ቃል በመፈጸም ፓትርያርኩ ያነሱትን ጥያቄ አይቶና መርምሮ ትክክለኛውን የቤተ ክርስቲያኒቱን ስርዓት በመጠበቅና በመፈጸም እውነቱን ካገኙት ሲኖዶስ ካመነበት በትክክለኛው አሰራር የፓትርያርኩን ጥያቄ ተቀብሎ እንደራሴ ወይም ደግሞ አቃቢ መንበር ማስቀመጥ እና መጠበቅ ያስፈልጋል ማለት ነው። በእርግጥ አቡነ ማትያስ ብዙ የሚያስመሰግናቸውና መልካም ስራ ያሰሩባቸው ጊዜያቶች አሉ። ብፁዕ ቅዱስ አቡነ መርቆሪዎስ በአሜሪካ በሚኖሩበት ጊዜ ቤተክርስቲያናችን ሰሜን ተክፍላ ሁለት ሲኖዶስ ሁለት አስተዳደር በያዘችበት በዚያ ዘመን ላይ ብፁዕ አቡነ ማቲያስ አሜሪካ የነበረው ሲኖዶስ ወደ እናት ቤተ ክርስቲያን እንዲመለስና ውህደት እንዲፈጠር ቀላል ዋጋ አደለም የከፈሉት። ምክንያቱም በአንዲት ቤተ ክርስቲያን ሁለት መንበር ሁለት ፓትርያርክ ሊሆን ነው፣ እሳቸው የአስተዳደሩን ስራ ሊሰሩ፣ ብፁዕ ቅዱስ አቡነ መርቆሬዎስ በረከታቸው ይደርብን እሳቸው ደግሞ በጸሎትና በቡራኬ ቤተ ክርስቲያኒቱን ሊያገለግሉ፣ በዚህ ስምምነት በፓትርያርኩ ፈቃደኝነት በቅዱስ ሲኖዶስ ውሳኔ ሰጭነት ቤተክርስቲያናችን አንድ ሆናለች። ከዚያ በኋላም እንግዲህ ስልጣን አለቅም ለምን ብዬ ስልጣኔን አስረክባለሁ እስከ ሞት ድረስ ጠብቄም ቤተክርስቲያኒቱ በአገልግሎቱም በአስተዳደሩም እየተበደለች እኖራለሁ እንጂ ማንም በኔ ላይ የሚተካና የሚሾም ወይም አገልጋይ ተብሎ በኔ ላይ ሊሾምና ሊመደብ አይገባም ከማለት ወጥተው እየደከምኩ ነው፣ በጤና በእርጅና ምክንያት የሚጠበቅብኝን መንፈሳዊ አገልግሎት እየሰጠሁ አይደለሁም እና እንደ ራሴ አቃቤ መንበር ይተካልኝ ይሾምልኝ ብለው ሕጋዊ አሰራርን ጠብቀው እንግዲህ ለቅዱስ ሲኖዶስ ውሳኔ ይህን ሐሳብ አቅርቧል። ከዚህ በኋላ እንግዲህ ኳሴቱ ያለችው በቋሚ ሲኖዶስና በጠቅላላው ምልአተ ጉባኤው ግርስር ያለችው የሚወስኑትን ውሳኔ ምን ሊያደርጉት ይችላሉ? እንደተለመደው በአካባቢ በብሔር እየተከፋፈሉ፣ የውስጥ ችግራቸውን ውጭ እያወጡ፣ እየተካሰሱ፣ እየተሟገቱ ቤተክርስቲያናችን ልጆች ያሳዝናሉ፣ ወይስ እግዚአብሔር የፈቀደውና የመረጠው ይሁን ብለው በጽድቅና በእውነት መርጠው፣ ወይም ደግሞ የፓትርያርኩን ጥያቄ ተቀብለው አቃቤ መንበር ያስቀምጣሉ የሚለውን ጉዳይ በጊዜ ሂደት የምናየው። እግዚአብሔር አምላክ ይርዳቸው፣ ያገዛቸው፣ ከመለያየትና ከመከፋፈል ወጥተው ለቤተክርስቲያናችን አገልግሎት ለክርስቶስ ቃል የሚጨነቁና የሚገዳቸው ሆነው ከመለያየት እንዲያወጡን ሁላችን በጸሎት እናስባቸው ይገባል። ማለት እንግዲህ እንዳያችሁት የአቡነ ማትያስ ጉዳይ ይህን ይመስላል። እስቲ እንግዲህ አማኝ እንደሆናችሁ እና ስርዓተ ቤተ ክርስቲያን ጳጳሳት እና ፓትሪያርክ እንዴት ይወርዳሉ፣ እንዴት ይሾማሉ የሚለውን ስርዓት ለእናንተ ለተውና አንድ ጳጳስ ለፓትሪያርክነት ታጭ እንዴት ይታጫል? ምን ምን መስፈርቶችን ማሟላት አለበት ያነን የሚያሟላ ያነን መሰረት የሚያሟላ አባት አሁን አለ ወይ? መሰረቱን የሚያሟላው አባት ማን ይሆናል የሚለውን ሲበው መሰስቀል እዚአብሔር አምላክ ሀገራችንን ቤተክርስቲያናችን ኦርቶዶክስ ተዋህዶ ቤተክርስቲያንን እንዲዜ በቸርነቱ ይጠብቅል።